አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድነ የተከበራችሁ የሀገሬ ልጆች እንደምናላችሁ? ከኔ ጋር አልሐምዱሊላ። ኢንሻአላህ፣ በያላችሁበት አለም ዳርቻ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለህዝባችን፣ እኛንም በስደት አለም ላይ ያለን ህዝቦቿ በሰላም በደስታ የምንመለስ ያድርገን። ከእንዲ አይነት ሙሲባ አደጋ አላህ ይጠብቃችሁ። ይቼ ሄቴ እንግዲህ ጆርዳን ያላችሁ ድረሱ ላቶን ላይ ታሳዝናለች። ታማለች። ታምም ያለው እና ደግሞ መልሽኝ ስላት ቢሮም ስደውልላችሁ ብዙ ወጪ ወጥቶብሽ ነው የመጣሹ፣ በሀገራችን 300 ሺህ ብር ታላመጣሽ አትወጭም እያለች ሴትዮዋ ምግብ አሰጠኝም እየመታች ነው አለች። እንግዲህ እህታችን በጣም ታሳዝናለች። እስኪ ስሟትማ። ድምጿን ነ ሪከርድ ማለት ነው ይባላል። የመጣሁት ባልተሚዩዝ ቢሮ ነው ያለሁት፣ ጆርዳን ነው። መጥቼ ባኖሬ ታምሜ ነበረ። በስንት ስቃይ ሆስፒታል ይዘኝ ሄደች። ከዛም ማስታገሻ ነው ምሰጠኝ። ስድስት ቀን ሆስፒታል ተኝቼ ነበረ። አሁን መጨረሻ ላይ ደም ነው የሚያሸናኝ። ምንም መስራት አልቻልኩም። በጣም ያለሁት ችግር ላይ ነው። ወደ ሀገሬ ሸኝኝ፣ መስራት አልቻልኩም ስላት፣ መማታት፣ ምግብ መከልከል፣ ድጋሜ ደግሞ በር መዝጋት ጀመረች እና ያለት

ቤተሰቦቼ እንደምን ሰማችኋት፣ ነው ታማማት እንዴት ነው? ያን 300 ሺህ ብር መክፈል የምትችል ይችልይ ማለት ታማለች። ደም እያስተፋ ደም እየሸናች ነው ያለችው። ታታመመች ያንን ነገር ምን አይነት ነው? እንዴት ነው? የሰው ልጅ እኮ መስራት የሚችለው መንቀሳቀስ የሚችለው ጤና ሲሆን ነው አይደል? እንዴ ያመጣት ቢሮ ስትደወል፣ ሲደወልላቸው ይህን ያህል ገንዘብ ክፈይ ነው ትከ ገንዘብ ወጥቶብሻል፣ ታልሰራሽ አያት አትወጪ ያ ጀማአ ያ በነአደም ያ ናስ ወላሂ ሰዎች ሰው ልጅ እኮ መስራት የሚችለው ጤናማ ሲሆን ነው እንዴ ላኢላሀ ኢላላህ መሐመድ ረሱሉላህ ወላሂ ከባድ ነው ወላሂ ከባድ ነው ይችለ የታመመች እንዴት ቢሮ ያመጣት ኮንትራት ያመጣት ቢሮ እንደገና እንደዚህ ይላለ እየታመመች ሆስፒታል በስንት እጉድ ነው ሆስፒታል የወሰደችኝ ከዛ ምንም አልተሻለኝም ምግብ አልሰጠኝም ሴትዮዋ ትመታኛለች እያለች እያለቀሰች ነው አይደል እንዴ። ወደ አገሬ መግባት እፈልጋለሁኝ ስትል አገርሽ መግባት አትችም፣ ሶስት መቶ ሺ ብር ብዙ ወጭ ወጥቶብሻል። አዎ ጠብአን ፕሮሰስ ላይ ሲጀመር ማንኛውም ሰው በነጻ የሚመጣ ያለን ፕሮሰስ ላይ ሲጀምሩ እንደዚህ በነጻ የሚመጣ ያለን፣ ብዙ ኪሳራ አለ፣ ብዙ ወጪ አለ። ተታመሙስ የሰው ልጅ ተታመመስ እንዴት ነው መስራት የሚችለው? የሰው ልጅ እኮ የሚሰራው የሚንቀሳቀሰው ጤናማ ሲሆኑ አይደል እንዴ። እንደ መክተብ ቁጭ ያሉት እኮ ለዜጎች የዜጎችን መብት ለማስከበር ነው። አይደል እንደ ካልተስማማቸው ከታመሙ ሊያሳክሟቸው እዛ እኮ ውል አለኮ ኮንትራት የሚያመጡት ሕክምና በቂ ሕክምና የምግብ በቃ የንጽህና መጠበቂያ ሁሉ ነገር እኳ አለ። የሰው ልጅ እኮ እኛ ሀውልት አይደለንም፣ ሰው ነን። መኪና እኳ ይበላሻል፣ ማሽን ይበላሻል። አይደል እንደ የሰው ልጅ ደግሞ ብዙ ነገር የሚገጥመውን ነገር ነው። እንግዲህ ምን ይደረግ። ይሄ የሚመለከተው ሴትዮዋ ሳትሆን የመጣት መክተቡ ማለት ነው። ሴትዮዋ ገንዘቧን አምጥታ አውጥታ መታለች። ሙስሊም ተሆነች እውነት ሀይማኖት ካላት ሙስሊም ክርስቲያን ቢሆንም ሀይማኖት ፈጣሪያቸውን የሚፈሩ ከሆነ ቀደራላ አላህን መማት ይችልኝ። ለራሷም አልሆነችም እኮ ከባህር ማዶ የተሻገረችው ይችል ሰርታ ልትለወጥ እንጂ ቁጭ ብላ ዝም ብላ ለመታት አይደለም። እያያት ሆስፒታል እየወሰዷት ደም እያስተፋት እንግዲህ እያያት ከዚህ የበለጠ ምን ማስረጃ አላቸው? ረ ብስሚላ፣ እንደው እውነት ቤተሰቦቼ፣ ወገኖቼ ወጥቶ ተመቅረት አላህ ይጠብቀን። እንደው እንደ ሳቅን መተን እንደ ሳቅን እንመለስ። በእግራችን መተን በእግራችን እንመለስ። እውነት አላህዬ ይጠብቀን፣ ሁላችንም ሰላም ያድርገን። ሰላም ለሀገራችን፣ ሰላም ለህዝባችን እውነት ሰላሙን ያምጣልን ሰላሙን ያምጣልን። ሁላችንም ሰላም ያድርገን፣ ከመጥፎ ነገር ሁሉ ይጠብቀን። በያለንበት አዱኒያ ላይ ዓለም ላይ ሰላም ያድርገን። ሁላችንም ያሰብነው ተሳክቶ በሰላም እህት ወንድሞቼ በጤና ርዝቃችሁን ሰብስባችሁ በሰላም ለሀገራችሁ ያብቃችሁ ነው የምለው እውነት እንዴ እንኳን የመጣችበትን ቀርቶ የሰው የተበድሮ ቤተሰቦቻቸውንም እንስሳ ማሽጠው መሬት ማሽጠው ምንም ብለው የሆነ በቃ አስይዘው ይመጣሉ። ማንኛቸውም የተበድረም ተበድሮ የሚመጣው በሰው ሀገር ላይ ለስደት የሚመጣው ማለት ነው ሞልቶለት አይደለም፣ ሰርቼ ከፍላለሁ በማለት ነው። ግን እንኳን የሰው እዳ ቀርቶ የራሷን ተጠቅማ ምህር ነው የምትፈልገው፣ የሰው እዳ ከፍላ ሰርታ ተጠቅማ መመለስ ነው የምትፈልገው። ማንኛውም ሴት ተሰዳ ትወጣ ተቤቶቿ ልጆቿ አንትታ ቤቷ አንትታ የምትሰደደው ያን ለማድረግ ነው። ግን በቃ ሀገሩ ታልተስማማትስ ታልተቀበላትስ፣ እንደው የሚመለከተው አካል ሸራ አድርጋቸው አድርሶላት ለዚች ለእህታችን ማለት ነው። እውነት በጣም ታሳዝናለች። እውነት በጣም ታሳዝናለች። እውነት በጣም ታሳዝናለች። እኔ እንጃ በጣም ነው ያሳዘነችኝ። እኔ ባዶ ክፍል ተዘግቶብኝ ነው። ትመታኛለች፣ ተነሽ ትሪ ትለኛለች፣ ምግብ አሰጠኝም። ብዙ ብር አውጥቼብሻለሁ፣ እንዴት ለምን ታደርጊኛለሽ እያለች ሴትዮዋ መክተብም፣ ሲደወልላቸው ቢሮ ሲደወልላቸው ሶስት መቶ ሺህ ብር ወጥቶብሻል እና እንደዚህ አርገች መመለሳትች የአላ ያንን እኮ መስራት የምትችለው ጤና ስትሆን ነው። ጤና ስታመማትስ፣ ተታመመችስ፣ እንዴት ማድረግ ትቻላለች? የሰው ልጅ ያንን መስራት የሚችለው ጤናማ ሲሆን ነው፣ አለቀ። ጤና ከሌለ እኮ ሁሉም ቀሪ ነው ማለት ነው። እና ወገኖቼ እንደው በዚች ልጅ ላይ የሚከተለው እንደው ይሄ የሚመለከተኛል የሚለው አካል በቃ የዜግነት ግዴታችሁን ተወጡ። ምን አለበት አልተስማማም መንግስት፣ በትክክለኛው ቢሮ ተመጣች መንግስት ይሰረፍ አይደል እንደ እንደ ለዜጎች የራስሽ ጉዳይ በቃ እርሁሽ እስከሚወጣ ድረስ ስር እየተቀጠቀጠች የሚባል ነገር አለ። ተደከመችስ፣ ተታመመችስ ወይኔ ወይኔ ወላሂ የሰው ሁሉ የሆነ ፊሊፒኒ ዜጎች እንደዚህ በደቂቃ ነው በቃ መብታቸውን የሚያስከብሩት። የኛ ግን እንደው በየሁሉ ቦታ እንዲያለቀስን እንዲያለቀስን እና ወገኖች፣ እንደዚህ አይነት ሙሲባ አላህ ይጠብቀን። አላህ ይጠብቃችሁ። አገራችንን ሰላም አድርጎ በሰላም በደስታ የምንኖርባት ሀገር ያድርግልን። ሀገራችንን ሰላም ያድርግልን። አንድነትን፣ ሰላምን፣ ፍቅርን መተሳሰብን ይስጠን። እውነት ሀገራችን ሰላም ትሁን። አገር ሰላም ቢሆን ማንም ወጥቶ የሚቀር የለም። አገሩ ላይ አነሰም አደግም ሰርቶ ይኖራል። ይች ባትታምም ወዳ ይመስላችኋል? የሰው ሀቅ ይዛ እዳ ተበድረ መታ የሰው ንብረት ይዛ መመለስ ወዳ ነው። ማንኛውም ሰው እኮ ታቅሙ በላይ ሲሆኑ በቃ እስኪ በሰላም እኳ ገብቼ አገሬ ላይ ልሞት ልታመኑ የሚሉ ናቸው እንጂ ደልቷቸው አይደለም። ደልቷቸው አይደለም። አሁን ይችልኝ እንግዲህ ደም እያሸናኝ ነው፣ ደም እያስተፋኝ ነው እያለች እያለቀሰች እንደዚህ የምትሆነው ደልቷት አይደለም። የሚታይ ነገር ነው በሽታው፣ የሚታይ ማለት ነው። እና ይሄንን ማን ነው ትን የሚላል እንግዲህ ያመጣትን ቢሮ ያመጣት ቢሮ ሲደወልላቸው ብዙ ብር ወጥቶብሻል የራስሽ ጉዳይ ስሪ የሚላት ከሆነ ማን ነው ሊሰማት የሚችለው? ማለት ነው። ማን ነው ሊሰማት የሚችለው? ማን አላት ይቺ ልጅ? እስኪ ተዛ ሀገር እንዴ ከፍላ አይደለም የመጣችሁ ከፍላ እኮ ነው የመጣችሁ። መብትሽ እንዲጠበቅ ይሄ ይሄ ያስፈልግሻል፣ ኢንሹራንስ ከፍለሽ ይጂ አንቺ አደጋ ቢመጣበሽ ብትታመሚ ምን ብትይ፣ የሚከፈል ያ ሁሉ ሶስት መቶ ሺህ ብር ያወጣችው ለኪሳቸ በእንትን ልራሷ ዋስትና የሚያደርግላት ነው የከፈለችው። ለምን እኔ አላቅም። ብቻ የሚመለከተው እንደው ፈጣሪ ሰማይና መሬት የዘረጋ እሱ አንድ አላህዬ ይድረስላት በሰላም ለቤተሰቦቿ፣ ወይም አላህ አሽሯት ጤኗ መልሶላት እሱ ምንም አይቸግረውም። ሙሉ አፌዋ መልሶላት። በሰላም በደስታ ሰርታ ለቤተሰቦቿ ለሀገሯ ያብቃት ነው የምለው። ሌላ ምንም የምለው ነገር የለኝም። ቤተሰቦቼ እናንተንም አላህ ይጠብቃችሁ ከእንደዚህ አይነት ሙሲባ። እህት ወንድሞቼ በሰላም በደስታ ሰርታችሁ ለእናት ሀገራችሁ ያብቃችሁ። ተክፉ ነገር ይሰውራችሁ። እውነት መጥፎ ነው እንደዚህ አይነት ነገር በሽታ። ታይታሰብ ነው የሚመጣው ታይታሰብ ገባች አለት እንግዲህ፣ ሀገር ስትወጡ ሜዲካል አድርጋችሁ ተመርምራችሁ ሁሉን ነገር ቼክ አድርጋችሁ ነው የምትወጡት አይደለም? ግን እዚህ ስትመጡ የአየሩ አለመስማማት ብዙ ነገር አለና ከባድ ነገር በማንሳት ብዙ የጤና እክሎች የሚገጥሙና በተለይ የመዳም ቅመሞች የጽዳት የምናጸዳባቸው ኬሚካሎች ብዙ ነገር አለው በሽታ ህመማችንን ጤናችንን የሚያውቁ ማለት ነው። በተለይ ላሊ አዲሶች ማለት ነው። ላሊ አዲሶች የምግብ በቃ ብዙ ነገር ሊሆን ይችላል። ወላሂ የማይስማማት ምግብ ሊሆን ይችላል፣ ወይም የተበላሸ ነገር የሆነ ነገር ብዙ ነገር አለ እና እህታችንን ያው በሽታ ነው። በሽታን እንዳመጣ ሁሉ መድኃኒት አላህ ከልቆለታል። መታከም አለ፣ ግን ሴትዮዋ ስራዬ ብላ ታንዱ ሆስፒታል አንድ ሆስፒታል ወስዲያ ታላሳከመቻት ግድ ነው። ህመሙ ይባባሳል፣ በሽታም እንዳለ መድኃኒትም አልቋል። አላህ ዬ ማለት ነው፣ ሰበቡ ማድረስ ነው እና በጣም ያሳዝናል ወላሂ ልብ ይሰብራል። እኔ በተለይ ጆርዳን ወርዳን ሲሉኝ በጣም ሲሉም ሰዎቹ ኃይለኞች ናቸው ይላሉ። እኔ እንጃ በስ እንደው አላህ ይጠብቀና አሁን በየሁሉም ቦታ በሚሰደዱት ወገኖቻችን ሩህ ሩህ ነው የሚበቃ ውዑ ነው በቃ ብሶት ነው የምትሰሙት። ወላይ ወገኖቻችን በደላላ ምክንያት በዱባይ ቢመጡ ወንዶቹን እያመጡ በቃ ተሰራቸው እያፈናቀሉ አገር ላይ ታክሲም ያላቸው እየሸጡ ባጃጅም የሚሰሩት ሁሉ እየሸጡ አረብ ሀገር እያሉ እያመጧቸው አስፋልት ላይ በቃ እየጣሏቸው ነው ማለት ነው። ደላላ ለኪሱ ብሎ ነው በቃ ለኪሱ ብሎ ነው። እንጃ ብቻ ያው ነሲብ ነው ነሲብ ነው። ሀገራችን ስንወጣ ትንሽዬ ልብስ አድርገን ሻንጣችን ይዘን ነው የምንመጣው። በፈጣሪያችን ተወክለን ምን አይነት ሰዎች ያጋጥመውን ይሆን፣ ምን አይነት ቤት እንሰራ ይሆን፣ ምን አይነት እንትን ቤት እንሰራ ይሆን እያለን ብዙ ነገር አቅደን ነው የምንወጣው። ያው አላህ ያጋጠመው ሰው ደግሞ መልካም ሰው ያጋጥማል። በነገራችን ላይ ወዲያው እንደመጣን ብዙ ውጣ ውረዶች አሉ፣ ብዙ ፈተናዎች አሉ ወገኖች ማለት ነው። እናንተ አዳዲስ የምትመጡ ጥሩ ሰዎች ተሆኑ፣ ስራ ሊበዛ ይችላል፣ የምግብ እጥረት ይችላል ይኖራል፣ ብዙ ነገር አለ በቃ ብዙ እንከኖች አሉ ማለት ነው። ያንን ሁሉ ተቻችሎ ነው ችላችሁ፣ ሶብር አድርጋችሁ ማሳለፍ አለባችሁ። ሁሉም እኮ አይሟላም። በስደት ላይ ስንኖሩ ሁሉም ተሟልቶ አይደለም የሚኖረው እና መጥፎ ሰዎች አሉ። ግን ትዕግስት ማድረግ አለባችሁ። ትዕግስት ሁላችንም ስንመጣ ወላሂ እንቅልፍ እኳ በደንብ የማተኛበት ነው። እንቅልፍ እኳ በደንብ አተኛም። ትንሽ ትንሽ ሰዓት ነው የምንተኛው። ልጅ መያዝ አለ፣ ቤት ጽዳት አለ፣ ምግብ ብቻ ውጣ ውረዱ ከባድ ነው። ያንን ሁሉ መቋቋም ነው ያለባቸው እህቶቼ ማለት ነው። ጥሩ ቤት ሰዎቹ ጥሩ ተሆኑ ስራው ሊከብድ ይችላል። ስራው ቀላል ሲሆን ደግሞ ሰዎቹ መጥፎ ይሆናሉ እና ስራው ከበደን ወይንም እንደዚህ የለም ብላችሁ ምግብም ያው ይርባል። ምግብ ደግሞ ከሌለ ራብ መጥፎ ነው። ራብ ደግሞ ይገርማችኋል በእውነት ምግብ ሌለበት ቤት ራቡ ይብሳል። አሁን እስኪ አዞማ ወይም ድግስ ቤት ሄዳችሁ እንደዚህ ቡፌ ስታዩ ገና በአይናችሁ ተጠግባላችሁ። እውነቴን ነው እኮ የምላችሁ። ግን ባዶ የሆነበት ስታዩት ራብ ነው የሚለቅባችሁ፣ በቃ ይረባችኋል። እና እስከምትሰሩ ወራችሁ እስከሚሞላ ድረስ ከዛ እንትን ብላችሁ በገንዘባችሁ ግዙ። በገንዘባችሁ ገዝታችሁ እንደዚህ ብስኩት ምናምን ዱቄት ገዝታችሁ ዳቦም ሆነ እንደዚህ በቃ የሆነ ነገር እየሰራችሁ እራሳችሁን ማኖር ግዴታ ነው። የሰው ልጅ ካልበላ አይኖርም፣ አይደለም ካይበላ አይኖርም፣ አይሰራም፣ አይንቀሳቀስም። ላዚም ለሰው ልጅ መኖራችን ምግብ እና ውሃ ታልበላን ጤና ማሆነት አልሰራ ግድ ይላል። እየገዛችሁ ብሉ። እኔ የምናሻ ብይ ነው ተደሞዘ ያመጡ ያምጡ እንጂ የራሳቸው ጉዳይ ስትሉ እናንተ ብዙ የጨጓራ በቃ ብዙ ነገር አለ፣ አንጀት መታጠፋ አለ፣ በራብ የተጎዳ ነገር ማለት ነው። እንደገና ያልጠራቀማችኋትን ወደ ሆስፒታል ነው በሽታ ላይ ወርቀን ምንትን የምንለው። ስለዚህ ያገኛችሁትን ቤት ውስጥ ያለውን ነገር እንደዛ ቤት ምንም አትፍሩ፣ ግዙ ማለት ነው። እነሱን ቢካሉ ከሌላቸው እንቺ መዳም ይሄን ግዢልኝ እፈልጋለሁ፣ ሽንኩርት እፈልጋለሁ፣ ድንች እፈልጋለሁ፣ ካሮት ምናምን እፈልጋለሁ፣ አልጫ ምናምን ሰርታችሁ እራሳችሁን ስሩ። ብቻ የምግብ አትምረጡ። ክፋቱ ምንድን ነው? ምግብ መጥፋቱ እኔ ይሄን አይመቸኝም ይሄን አይመቸኝም ብላችሁ ሳይሆን የራብ ክፋቱ ይሄን ማጣቱ ነው መጥፋቱ ነው። እና ቤተሰቦች አላህ እንደው ወጥቶ ተመቅረት፣ አላህ ይጠብቃችሁ። እንግዲህ ጆርዳን ያላችሁ በቃ እስኪ ይች ልጅ እርዷት ማለት ነው። ፈጣሪ ይርዳሽ፣ አላህ ይድረስልሽ። አላህ ያሰብሽውን ሁሉ ያሳካለች ነው የምለው እህት አለም እሱ የጠበቀው ሰው ምንም አይሆንም። እሱ ደግሞ ያልጠበቀው እሱን ታላህ ጋር ነው። ሁላችንም ሁሉ ነገራችን ተፈጣሪያችን ጋር ነው እንጂ ተሰው ጋር አይደለም። አላህ ይሄ በያለንበት ዓለም ዳርቻ አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለሕዝባችን። ድላሎች ብዙ እህቶች እያለቀሱ ነው፣ እየተበሳጩ ነው። በቃ ባለፈው እንደዚህ የሆነች ልጅ። ኮየት ሄዳ ከዚህ ሀገር ወጥተሻለ መልሰሽ አትገቢም። ከዚህ በፊት ሄዳ ነበረ ጠፍታ ስለነበረ መልሰሽ መግባት አትችልም ብለዋት እንደዛ ሆና ስታለቅስ ተበድሬ ነው የመጣሁት ልጆች አሉ የተታለቅስ በጣም ያሳዝናል። እውነት ለመናገር በጣም እና ከእንደዚህ አይነት ነገር ብትጠበቁ ወገኖች ማለት ነው። ደላሎች እንደው እያወቃችሁ እኔ ጠፍቼ ነበር አሁን ተመልሼበት ነበር ሲስተም ላይ እያለ እያወቃችሁ አይ ምንም ችግር የለ ትገብ ያለች ብለው ለገንዘባችሁ ብላቸው ያችን ልጅ ኪሳራ ላይ የምትጥራት እናንተ ናችሁ። ይሄ ደግሞ ዛሬ መብላት መጠጣታችሁን አትዩ፣ መደሰታችሁን አትዩ። በርከት ያለ ብር ኪሳቸው ሲገባ ለጊዜው ሊያስደሰታቸው ይችላል። የሰው እንባ እንባናት እና መቼም አትለቅም እና ፈጣሪ ልቦና ይስጠን በያለንበት አለም ዳርቻ አላህ ያሳካለን ሰላማችን ብዝት ይበልልን። እህቶቼ፣ ወንድሞቼ፣ ሙስሊም ክርስቲያን ወገኖች አላ ይጠብቃችሁ። ሰላማችን ይብዛ፣ ሀገራችንን ሰላም ያደርግልን። ሰላም ሰላም፣ ለሀገራችን ሰላም፣ ለህዝባችን ሰላም፣ ለሀገራችን ሰላም፣ ለህዝባችን እውነት፣ ሀገራችንን ሰላም ያደርግልን። ሰማይና መሬት የዘረጋ ጌታ ሰላም ያምጣልን። ላይክ ሸር ሰብስክራይብ አድርጉ። አሰላም አለይኩም።